ሰላም ጤና ይስጥልን። በያላችሁበት እንዴት አላችሁ? የተከበራችሁ ተመልካቾቻችን፣ ለመላው የክርስትና እምነት ተከታዮች በሙሉ እንኳን ለትንሳኤ በዓል በሰላም አደረሳችሁ እንላለን። የእንግዳ ሰዓታችን ላይ ተገናኘን። እንግዳችን ዘማሪ ቤተልሔም ተዘራናት። ከእሷ ጋር ጥሩ ቆይታ ይኖረናል። አብራችሁን ሆኑ። ብቻ በጣም አመሰግናለሁ ለጊዜሽ። እኔም አመሰግናለሁ ይህንን እድል ስለሰጠሽኝ። እንኳን አደረሰሽ። እንኳን አብረን አደረሰን። የትንሣኤ ስሜት ሽን ልጠይቅሽ እ ትንሣኤ እግዚአብሔር ይመስገን ይህን እድል ስላገኘው ለመናገር ትንሳኤ እግዚአብሔር ሰማይና ምድርን ፈጥሮ ዓለምን እንደዘረጋው እንደዚህ አንድም ቀን ሆነ ሁለትም ቀን እንደሆነ ይህንን የምናየውን ሁሉ ነገር እንዳስዋበ እንዲሁ ሁለተኛ ዳግም ፍጥረት ይመስለኛል በጌታ በኢየሱስ ክርስቶስ ሞትና ትንሳኤ የተገኘው ለዓለም ምሕረት የፈሰሰበት እግዚአብሔር ከሕዝብ ጋር ከሰዎች ጋር የታረቀበት ወደ ነበርንበት ቦታ የተመለስንበት ከእግዚአብሔር ርቀን የነበርነው እኛ ከኤደን ገነት የተባረረው አዳምና ሔዋን እንደገና ከእግዚአብሔር ጋር በልጁ በኢየሱስ ክርስቶስ ህብረት የጀመረበት ክስተት ና ሁናቴ ነው ና አዲስ ህይወት መኖር ትርጉም እንዲያገኝ የተደረገበት በቃ ልዩ ነገር ነው። ትንሳኤ መኖር ማለት ትርጉም ነው፣ የህይወት ትርጉም ነው። የትንሳኤ እለት ምን አይነት ቀን ነው የሚኖር? በብዛት እንግዲህ በእኛ ቤተክርስቲያን ከልጅነታችን ጀምሮ ስናድግ በአዳር ፕሮግራም ስላለ ቅዳሜ ማታ እሁዱ ግማሽ ቀን ይተኛል። ያው የምናከብረው ቅዳሜ ማታ ሌሊቱን ነው በብዛት ው ከዛ በበነጋው ማ ይበላል፣ ይጠጣል ሁን የኢትዮጵያ ህዝብ ሁሉ እንደሚያደርገው እናደርጋለን። በብዛት መዝሙር እንሰማለን፣ እግዚአብሔር እናመሰግናለን። ደስ የሚል ድባብ ያለው ኢየሱስ ክርስቶስ የሰራልሽን ነገር የምታስቢበት ድንቅ ሲዝን ነው። ከስቅለቱ ጀምሮ ከህማማቱ ጀምሮ በጣም እንደዛ ነው ለዚህ ጊዜ በጣም የተስማማው እንግዲህ እኔ የተስማማ ነው ብዬ ያገኘሁት አልበምሽ ተፈጸመ የሚለው አልበምሽ ነው። ድንቅ አድርጎ ስራ እንሰራለን። ተፈጸመ እዳይን በደሙ አወራረደልኝ ተፈጸመ። እውነትና ምረቱ ተስማሙልኝ ተፈጸመ። ዘላለሜ በሱ ቀኝ ተወሰነልኝ ተፈጸመ። የማረፊያረገው ዘላለሜን የማረፊያረገው የማረፊያረገው

ተፈጸመ 97 ነው የተሰራው። 1997 የወጣው ማለት ነው። የሱን ፕሮሰስ ትንሽ ትነግሪኛለሽ? ምክንያቱም ከዛ አልበም ውስጥ ጥቂት ስራዎችን ከአንዳንድ ነገሮች ጋር ይዤ ልጠይቅሽ ስለምፈልግ። በእርግጥ እሱ አልበም በዛ ሰዓት ለመስራት ግጅቱ አልነበረኝም። በቀስ እያለን እንደምንሰራ ያሰብን የጀመነው ያው፣ ቁጥር አንድ ስለነበረኝ ሁለት እንደምናወጣ አውቃለሁ፣ ግን በዛ ፍጥነት በዛ ሁኔታ ያንን የመሰለ አልበም ለመውጣት ዝግጅት አልነበረም። ግን በሆኑ ፐርሰናል ኬዞች ምክንያት ፕሮዲስ ሊያደርግልኝ የነበረው ሰው ጋር የመዝሙር ቤት ጋር በነበረን ክፍተት ምክንያት እንዲሰራ ግድ ሆነብኝ በዛ ሰዓት እና የሚገርምሽ እሱ ሲዲ እሱ አልበም እኔ ሳላስበው መዝሙሮች ሁሉ እኔ የተዘጋጀውበት ሳይሆን በቃ ግዴታዬን እንደመፈጸም ለመወጣት ለማድረግ የሄድኩበት መንገድ ነበረ። ግን አይ ቲንክ እግዚአብሔር በሰው ልብ ውስጥ በሰው ጆሮ ውስጥ የከተተኝ በሱ አልበም ነው። በጣም የሚገርም የእግዚአብሔርን ምሕረትና ጸጋ ያየውበት አልበም ነው። ከሰው ጋር በደንብ ያስተዋወቀኝ እሱ ነው። ያ ጊዜ በጣም ገናና ነበርሽ። በጣም ገናና ነበርሽበት አልበም ነው እዛ ልበም ውስጥ ጌታን ማሰብ ነው። እሱ ውስጥ ግጥሞቹ ከገንዘብም፣ ከድሎትም ከምንም የራቀው ነገር አለ። ከአንቺ ሕይወት ጋር ደግሞ እንዴት ሄዶ ስክት እንደሚል። ምክንያቱም ከልጅነትሽ ጀምሮ በአገልግሎት የወጣትነት ዘመንሽን በአገልግሎት ስላሳለፍሽ ነሰው ከድካሙ በቀር ትርፉ ምንድን ነው? ይልቅ በጉብዝና ወራት ጌታን ማሰብ ነው። እሰው ከድካሙ በቀር ትርፉ ምንድነው? ይልቅ በጉብዝና ወራት ጌታን ማሰብ ነው። ሳይደክም ጌታን ማሰብ ነው። ሳይ ጨልም ጌታን ማሰብ ነው። በሮ ሳይዘጋ ስምሳት ጌታን ማሰብ ነው ከነፍስሽ ጋር ነው እግዚአብሔር ጉዳይ ያለው እዚች ምድር የጥቂት ጊዜ ቆይታን ያለን ሁላችንም መወለድ ማደግ መሞት ያ ፕሮሰስን ሁላችንም እንሄደዋለን ያልፋል ምድር ያልፋል በቃ እንዲያልፍ ተደርጎ ነው የትኛውን ታሪክ ስናጠና ያልፋል ታዋቂ ሆንሽ ም አልሆንሽም ምንም አይነት ፖዚሽን ቢኖርሽም ያልቃል ዓለም ያልቃል። ትንሽ ነው እድሜሽ፣ እንደዚህ ይለካል። ግን እግዚአብሔርን ማሰብና ከእግዚአብሔር ጋር መኖር ይሄ ዘላለም የሚባለው ቁጥር ወደፊትም ወደኋላም ቁጥር የሌለው ነገር የተሰጠው ከእግዚአብሔር ጋር ላለሽ ህይወት ነው። እና እሱን የምናገኘው ደግሞ እግዚአብሔርን በማሰብ ነው። እቺ የተሰጠችንን ትንሽዬ እድሜ እግዚአብሔር ሰውን የፈጠረው እንዲያመልከው ፈልጎ ነው ብዬ ነው። ምነው እኔ ለመጽሐፍ ቅዱስም እንደሚያስተምር ለራሱ ክብር ነው ሰውን ሁሉ የፈጠረው እግዚአብሔር እና እግዚአብሔር ከሰው ጋር ህብረት ፈልጓል። ህብረት ፈልጎ ነበር ብዙ ነገር ሲያደረገ የነበረው። ለዛ ነው ራሱ ደግሞ ወርዶ፣ አይ በቃ እነዚህ ሰዎች አይሆኑም እኔ ራሴ ልቀጣላቸው ብሎ ደግሞ ወልዶ ነው መጥቶ በማርያም ማህፀን ውስጥ በቅዱስ ድንግል ማርያም ማህፀን ውስጥ አድፎ ተወልዶ ክብሩን ትቶ መጥቶ እዚሁ ምድር ላይ እንደሰው ኖሮ ሞቶ የእኛን ኃጢአት፣ የዓለምን ሁሉ ኃጢአት ተሸክሞ እዛ የምናነበው ታሪክ በሙሉ ፍቅሩን የገለጠበት መንገድ ህብረት ፈልጎ ወደ ነበርንበት ሊመልሰን፣ እግዚአብሔር ወደ ፈለገው ሀሳብ ሊመልሰን ፈልጎ ስለሆነ እችን መቀበል አማራጭ የሌለው ነው። ስለዚህ ሰው ብዙ ነገር እንዲሳካለት ይጥራል፣ በምድር ላይ ይማራል፣ ከበረ ምናምን፣ ወለደ ምናምን አለቀ። ግን ሁሉም ነገር ሁሉም ነገር ጥሎሽ ይሄዳል። ልጆችሽም ሲያድጉ ይሄዳሉ። ሁሉም ነገር ይሄዳል። መልክሽ ይረግፋል፣ ውበትሽ ይረግፋል። ጠቢቡ ሰለሞን ይሄን ያለው ብዙ ብዙ ባለጠግነት ቢኖርሽ ያልቃል። እና አንቺና እግዚአብሔር ነው የምትቀሩት። እና ከእግዚአብሔር ጋር ለመኖር ደግሞ ያቺ ዛሬ በየቀኑ ባለሽ ህይወት እግዚአብሔርን ማሰብ በተለይ በጉብዝና ወራትሽ ትኩስ ሆኖ እድሜ ሆን ያልተበላውን ጉልበትሽን ሰጪ ልክ ስለሚሆን እሱን ሳጠና መክበብን ሳጠና ምሳሌን መክበብን በጣም ወዳለሁ። እንደዚህ መስተምን ስለሚመክረኝ ልጅ አባት ለልጅ የሚመክረው መጽሐፍ ስለነበረ የእግዚአብሔርን ቃል ብዙ ሳጠና የገባኝ እውነት ነው። እና ጌታ ለማሰብ ነው የሚለው የመጽሐፍ ቅዱስ ሀሳብ ነው። እሱም ሰው ክቡር ነው የሚለው መዝሙር ብዙ ሰው በተለያየ አርዕስትም ይጠራዋል። ሲዲው ላይ ሳየው ግን ሰው ክቡር ነው ይላል። እሱን ስራ ከአንቺ አቅሜ እንደፈቀደ እያልሽ እንደምትገልጨው አቅመሽ ፈቅዶ እንደምታረጊያቸው በጎ ስራዎች ጋር ከእነሱ ጋር ትንሽ አያይዘሽ ደግሞ ዝማሪውንም የአንችን የበጎ ምግባር ስራዎችንም ስለ ልጆች ስለምታግዣቸው ልጆችም እንዲሁ ንገሪ። ሰው ውስጥ እያንዳንዱ ሰው ውስጥ እግዚአብሔር አለ ብዬ ነው አምኖ የእግዚአብሔር አምሳሌ የተፈጠረ ስለሆነ በእግዚአብሔር ሐሳብና ዓላማ የተፈጠረ ስለሆነ ሰው በድንገት የመጣ አይደለም፣ የተከሰተ ጉዳይ አይደለም፣ ወድቆ ያገኘ ነው ድንጋይ አይደለም። ሰው እናትና አባት ፈቅደው ስሙን አውጥተው ወንድ ይሆን ሴት ይሆን ብለው የፈጠሩትም አይደለም። እግዚአብሔር ከዘመናት በፊት ዓለም ሳይፈጠር አስቦ በአንዳችን ማህፀን ውስጥ ያስቀመጠን እኛ ወደዚች ምድር ስንመጣ የተወለድንበት ኢንቫይሮንመንት ሊሆን ይችላል፣ አስተዳደጋችን ሊሆን ይችላል፣ ያለው ሁኔታ ሊሆን ይችላል፣ የቤተሰቦቻችን የገንዘብ አቅም ሊሆን ይችላል። የምናድግበትን ምንኖርበትን መንገድ ይለያየዋል እንጂ ክብር ያለ ነው ሰው። ማንም የሰው ትንሽ የሰው እርካሽ የሰው ተራ የለውም ተራ የሚባል ሰው የለም። በእግዚአብሔር አምሳል የተፈጠረ እግዚአብሔር አይኑን ያሳረፈበት ጉዳይ ነው የሰው ልጅ። ስለዚህ የሕይወት ውጣ ወረድና ያደገበት ሁኔታ ወይ ምን እንገባ ያየበት አለ ዓለም የፈጠረው ሲስተም ያለያየንም ልቤ በጣም ይከብዳልና፣ መጀመሪያ እግዚአብሔርን ማክበር ነው ሰው ማክበር ብዬ ስለማመን ትንሽም ሆነ ትልቅም ልቤ የዛ ነገር ላይ ይከብዳል። በዛ ላይ ደግሞ አለመብላት ሲጨመርበት ባንቺ ፍላጎት ሳይሆን በሆነ አጋጣሚዎች መታመም ሲጨመርበት፣ በረንዳ መውደቅ ሲጨመርበት፣ መገፋት ሲጨመርበት ደግሞ ሰው ላይ ይረዳሽ ይችላል። እንደምትበይ እያቦች እንኳን እስክደርሽ ድረስ ረሃቡ አለ አይደል? የሚሰማሽ ነገር እሱ ከሰው ጋር ሲኖርና ላይፍ ስታይል ሲሆን ይከብዳል ትንሽ። እና በሱ ልቤ በጣም እንትን ስለሚል እንግዲህ ሀሳቡ እንደዛ መጥቶልኛል። ጌታ ኢየሱስ ክርስቶስ ሲያስተምር በቃ ሕግም ትእዛዛትም እነዚህ ናቸው፣ ፈጣሪህን በፍጹም ልብ በፍጹም ነፍስ አምላክን ውደድ፣ ቀጥሎ ደግሞ ባልንጀራህን እንደ ራስ ውደድ። ይኸው ነው፣ ወደ ጎን ትወጃለሽ፣ ወደ ላይ ትወጃለሽ። በቃ ሕይወት ሃይማኖትም ይሄ ነው፣ አምልኮም ይሄው ነው። እግዚአብሔርን ትወጃለሽ፣ ሰው ትወጃለሽ። እግዚአብሔርን ደግሞ አላየሽም፣ አታውቂውም፣ አልጨበጥሹም እዚህ ጋር ለአንዱ ለሚያረገው ለእኔ እንዳረጋ ቆጥራል የተባለ የተባለበት ምክንያት እዚህ ጋር ስንዘረጋ ለእግዚአብሔር ነው ለካ፣ እዚ ጋር ስንሰጥ ለእግዚአብሔር ነው ለካ የምንሰጠው። ስለዚህ እግዚአብሔር የሚቆጥርልን ከወንድሞቻችን ጋር ባለን ጉዳይ ነው። ወንድሞቻችንን፣ እህቶቻችን የወደቁትን ስናነሳ፣ ስናካፍላቸው፣ ስናቅፋቸው እግዚአብሔርን እንዳቀፍን ነው። እንደሱ አይነት ልብ እንደሱ አይነት ብዙ እንደዚህ አይነት ነገር ሜዲቴት ስለማድረግ ይሄ መዝሙር ከዛ ሀሳብ ነው የፈለቀው። ከዛ ዘወር አደረግሽና ደግሞ ስራም አደረግሽ። ስራም ትንሽ አድርገናል። አሁን እግዚአብሔር በረዳ እንመጣለን፣ እናደርጋለን። እንደውም አሁን በጥሩ መልኩ ከባለቤቴ ጋር በሚቀጥሉት አሁን የአገልግሎት ዘመናችን ሲያልቅ የመጨረሻ ኃይላችንን አስተባብረን ውስጣችን ያለውን ራይን ለማድረግ በምንፈልገው ሆሊስቲክ በሆነ መልኩ እነዛን ሰዎች ምግብ፣ ልብስ ምናምን ከማዋስ ወይ ደግሞ አስፈላጊ ነገራቸውን በያሉበት ከመስጠት አልፈን ወስደናቸው፣ አስተምረናቸው፣ አሳድገናቸው ቁም ነገር ላይ ሲበቁ አይተናቸው በመንፈሳዊም በስጋዊም ነገር ሲዳብሩ አይተናቸው ቢያንስ የሆነ በቃ ነገር አድርገን ብናልፍ ብለን በጣም ጨክነን የተነሰነበት ጊዜ ነው እና በቅርብ ደግሞ በደንብ በምታስቢው መልኩ መተሽ የምትጎበኘው ነገር ነው። በጣም ደስ ይላል። እንዲሳካልሽ ሽማኝ ያለሁት በጣም ጥሩ ነገር ስለሆነ መጽናናቱ ልሁንለት። እኔ ያለው ወንድም የሞት ትናንትና እንዴት ይረሳል? አፈር ባፈር ላይ እንዴት ይኮራል? ባልንጀራህን እንደ ራስህ ውደድ፣ ለራሴ ክብር ወንበራት ትውሰድ፣ ጌታው ሲፈርድ ኳላንዳት ወሰድ ባልንጀራህ እንደ ራስ ውደድ ለራሴ ክብር ወንበራት ትውሰድ ባልንጀራህን እንደ ራስ ለራሴ ክብር ወንበራት ትውሰድ። ቤቲ በጣም በልድነትሽ ወደዚህ አገልግሎት ገባሽ። ኳየር ነበርሽ አይደለ? ከዛ በኋላ ነው ወደዚህ የመጣሽው። እያልሽ እያልሽ ያሳደግሽው አልበሞች አምስት ደረሱ በጣም ብዙ የህይወት ሌሎች ትጋቶችም አሉሽ ትዳራለሽ ልጆች አሉሽ ልጆች ደና ናቸው እንዴት ነው አደጉ በደምብ እያደጉ ነው በጣም እግዚአብሔር ይመስገን ስለዚህ በዚህ ሁሉ ትጋት እንደምታልፍ አይነት ሴት እንደው ምን በጣም ያበረታሻል ምን ኢነርጂ ይሆንሻል አይ ቲንክ እዚህ ያው ሁሉም ሰው አሳይመንት አለው እዚህ ምድር ላይ ቁጥር እንዲሞላ የተፈጠረ ሰው አለ ብዬ አላምነም። እግዚአብሔር ዓላማ አለው እና እኔ አግኝቻለሁ እግዚአብሔር ለምን እዚች ምድር ላይ እንዳመጣኝ ብዬ አምናለሁ። ይሄንን ምልመላ ልመለመለው ብፈልግ ብቃቱ የለኝም። እግዚአብሔር በራሱ ምርጫ በራሱ ፍላጎት ግን ሁላችንንም ሜዳንን እኛን የንጉስን ካህናት እንድንሆን ምርጥ ትውልድ እንድንሆን የእሱን በጎነት እንድንናገር እድል እንደሰጠን የእግዚአብሔር ቃል ይናገራል። ይሄ የሁላችንም ስራ ነው እና አንዳንድ ጊዜ ደግሞ እንድትናገሪ ዜማም ግጥምም ደግሞ ይሰጥሻል በተለየ ጸጋ። ስለዚህ እሱ ነገር ለእኔ እግዚአብሔር በዚህ ዓላማ የሆነ ወንጌል የሚያስፈልጋቸውን ሰዎች ስለ እንዳወራ እና ወደ እግዚአብሔር ልባቸው እንድመልስ አንድም እንደገና ደግሞ ያመኑትን ሰዎችም ደግሞ የሚያጽናና ነገር እግዚአብሔር በእኔ በኩል እንዲያሳልፍ እሱን ጸጋ እንደሰጠኝ በደንብ አምናለሁ አምናለሁ። ደስ ደግሞ ደግሞ ደስ እያለኝ ነው። ለመሰለሽ የሆነ ነገር ተምሬ እዚህ ጋር ደርሼ እንዲ ብያለኝ ብል የምኮራውን ያህል እግዚአብሔር በሰጠኝ ጸጋ ደስ ይሰኛለሁ። ማለት ምንንም ሳይሆን እራሱ መርጦኝ ስለሆነ ደግሞ በጣም አከብራለሁ። እሱ ደስ ይለኛል። ስለዚህ ቶሎ የተፈጠርኩበትን ዓላማ አንድም በዚህ ስለ ስለማቅ ትጋት ይሰጠኛል። የእግዚአብሔርን ስራ ለመስራት ስለሆነ ማለት ነው የሆነ የሆነ ካምፓኒ ቅጥረኛ በሆን ተግቼ ሰራ ያው ደሞዟን አስቤ ላይፌ ነው ወይ ልጆቼን አስተዳድርበታለሁ ወይ አድግበታለሁ ብዬ ታማኝኝ ምንም ለማድረግ ተሰራ ያለ ምድር ላይ የሚያጓጓች ብዙ ነገር ይኖራል። እኔ ያጓጓኛል ይሄንን ስራ እየጨመርኩ እየጨመርኩ እየጨመርኩ ለመሄድና እግዚአብሔር የፈለገውን እኔ ላይ ፕሮግራም አድርጎ ያሰበውን ነገር ለመጨረስ ስለምጓጓና ውስጤ ብዙ ነገር ስላለ ጉልበት በደንብ ነው ማገኘው ለዛ በጣም ደስ ይላል። አንቺ በጣም ከፍ ያልሽባቸው በአልበሞች ከፍ ብሎ የተደመጡባቸው አመታቶች ዘጠናዎቹ፣ ከዛ ሲጀምሩ ሁለት ሺህ መጀመሪያ አካባቢ ከዛ እስከ አሁን ድረስ ያለው መቼስ በጣም ብዙ ነገር ተቀይሯል። ስራዎቻችሁን የምታቀርቡባቸው መንገዶች ራሱ ተቀይረዋል። ሰው ተቀይረዋል። የሰው ፍላጎት ተቀይረዋል። እና ከረጅም አመት በኋላ ፍቅር ተጻፈ የሚለው አልበም ሽጦ ወጣ ተጣጣመልሽ ከለመድሾ ከድሮ ነገር ጋር አሁን ያለው ነገር? እውነት አይደለም፣ አልተጣጣመልኝም። ድሮ ረገብ ብሎ ሰው ሙሉን መዝሙርሽን ያዳምጣል፣ ሙሉ ሲዲውን የመደመጥ እድል አለው ምናምን። አሁንም የሚደመጥ መዝሙሮች አሉ፣ ኦፍኮርስ የተለያዩ ዘማሪዎች። ስለ እኔ ብቻ አንድ ስለጠየቅሽኝ ስለ ራሴ ሳወራ ትንሽ ፍጥነት አለው ፍጥነት አለው ማለት ፕላትፎርሞቹ የምናስቀምጥባቸው ሲዲ ሰው ገዝቶ ድሮ ገዝቶ አዳምጦ ከፍቶ ቤት ተሰብስቦ እና አንዴ ሲከፈት ደግሞ ቤቱን ሁሉ ስለሚሞላው ሁሉም ሰው እና በደም የመሰማት እድሉ ይኖራል። አሁን በየግል ስልኩ ስለሆነ፣ ቀጥሎ ደግሞ ወይ ስልክሽ ይጠራል ወይ ደግሞ ስልክሽን ለተለያየ ነገር ነው የምትጠቀሚው፣ የገባሽ እሱም መዝሙር ብቻ አይደለም መሰሚያው። ያ ቴፕ ላይ ግን ከፍተሽ ነው የምትታዪው ይሄዳል ሉፕ ያደርጋል። እዚህኛው ጋር ግን ብዙ ኢንጌጅመንቶች ስላሉ ቲክቶክ ይገባል ፌስቡክ ኖቲፊኬሽን ይገባልሻል፣ ምን ይገባልሻል፣ እና እንዴት እንደሆነ ሰው ኮንሰንትሬትድ ሆኖ የሚያየው ራሱ እደነቃለው ማለት እና ሾርት ናቸው አጭር ነው እና ሰው ሙሉ መልእክቱን ያገኛል ተረጋግቶ በዚህ ስልክ። ምክንያቱም አንዱ ዲቫይስ ላይ የሞባይል አፕ አለ ሁሉም ነገር ነው ያለው። እንዴት ነው እያዳመጠ ያለው ብዬ ስጋት አለኝ። ፍጥነት አለው በጣም ፍጥነት አለው። ስለዚህ ሙሉ መልእክቴሽን ይይዙታል፣ አላውቅም ከዛ ደግሞ ጭርም ይላል። ድሮ ስናልፍ እንሰማለን አይደል? ታክሲ ውስጥ እንሰማለን ወይ ስናልፍ እንሰማለን፣ መዝሙር ቤቶች ምናምን ስለነበሩ። አሁን የሰማሽውን ሰው አይሆን አታቂም። አሱስ ለማድረግ እንኳን አይመስልም። ሄደሽ ደግሞ ቪው ነው የምትመለከቱት። አሉን ነው ቁጥሯቸው የቪው ቁጥር ትልልቅ ሊሆን ይችላል። አሁን ሚሊዮኖች ምናምን ይገባል አይደል? ዩቱብ ላይ የምናያቸው ነገሮች ድሮ እኮ እኔ አሁን እናቴ መዝሙር ቤት ነበራት እናቴ መዝሙር ቤት ነበራት። እና ትል መዝሙር ቤት እንዴት እንደሚሸጥ እናውቃለን። እንዳልሹ መዋዋስ አለው ምናምን አለው ቅጅ አለው። ግን ትልልቆቹ ኮፒዎች 50 ሺ 70 ሺ ምናምን ኮፒ ነው የሚሸጡት። ኦሪጂናል ነው ነው ማውራሽ በደንብ የተሰማ ግን እሱ ሰባ ሺ ሀገሩን ሞልቶታል በነገርሽ እ ትንሽ እዛ አካባቢ ስለነበርኩኝ ስራው ላይ ነው ሪሰርች ሰርቼ ምነግርሽ ሀገሩን ሞልቶታል፣ ሸፍኖታል፣ በደንብ ይሰማል። ሰው ሁሉ መዝሙሩን ያውቀዋል፣ በየቦታው ይደመጣል። እንዲህ አይነት ነገር አለው። ምክንያቱም ቆይታ አለ ነው ነገር ሲሰማ ቆይታል። ነው ተከፍቶ፣ ወራዘም ያለ ጊዜ አብሮሽ ይቆያል። ረጅም ጊዜ ይሰማል፣ ተከፍቶ ይሰማል። ይሄኛው ፍጥነት አለው። አይ ቲንክ የሚቆጥረው በክሊኩ ሊሆን ይችላል። በትንሽዬ ሰከንድ ያዳምጣው ማዳምጣውም ሰውየው በነካ መሰለኝ ቪው የሚቆጥሩ ስለዚህ ቪው ትልቅም ቢሆን የምር ነፍስ ውስጥ ገብቶ ሰምቶታል ወይ ግን ጥያቄ ነው። እና ትንሽ ተለውጧል። ግን አዳፕት እናረጋለን ቀስ ያምከ አማራጭ ስለሌለ ወደኋላ ስለማይመጣ እናረጋለን እግዚአብሔር ደግሞ ኤንጌጅ ልባቸውን ቆይታ እንዲያደርግላቸው ና አብረው መልክቱ እንዲሰሙ ደግሞ መስራት ያለብንን እን መስራት ያለብንን እንሰራለን፣ እንጸልያለን። ይህን ነው እኔ ለማድረግ ማስበው። በጣም በቻንቺ በጣም ከምትታወቂባቸው ነገሮች አንዱ ምትሰሪያቸው ክሊፖች፣ ለክሊፕ የትኛውም ዋጋ ቢከፈል ደስተኛ ነሽ፣ በቃ ዋናው ይግለጽልኝ ይታይልኝ የሚል ስሜት ስላለሽ አሁን ደግሞ እንግዲህ ዋጋውም ከፍ እያለ ሲሄድ እንደዚህ ወገመን ማለት ይመጣል። አሁን አምስተኛው አሪበም ና ተመሳሳይ ስራዎች ይኖራሉ። የተጀማመሩ እንደዚህ የወጡ አሁን አንቺ ጋር ስመጣ ጸጉሬን አስተካክዬ ፊቴን አስተካክዬ ምናምን እንደምመጣ ፕረዘንታብል ሆኜ እንደምመጣው ለሰው ለእግዚአብሔርን ስራ ደሞ ለመስራት ሳስብም በጣም ጥሩ ሁኔታ ይገባል የሚባል ነገር ንጹህ የሆነ ነገር ክሊር የሆነ ነገር ሲታይ አላይመንቱን የጠበቀ ቢዩቲውን የጠበቀ ስፒሪቱን የጠበቀ ነገር ማረግ እንዳለብኝ በደንብ ጠንቅቄ አምናለሁ እና እኔ አሁን ለምሳሌ አሁን አዳዲስ የምንሰራቸው ስራዎች ላይ እግዚአብሔር ከሰጠኝ አንዱ ነገር ምንድን ነው የመጽሐፍ ቅዱስ ታሪኮችን ወደ ቪዲዮ መቀየር በመዝሙር ነው። ብዙ አስፈልጉ ያገኘውት ነገር መጽሐፍ ቅዱስና መንፈስ ቅዱስ ነው። እነዛ ናቸው ለመጽሐፍ ቅዱስ ዋጋ ሰጣለሁ መዝሙርን ሳስብ። ስለዚህ አንዳንድ ታሪኮችን ታሪኩን ሙሉ አሁን ለምሳሌ ሀማ ተሰቀለ ምና የሚለው መዝሙር ካየሽ ሙሉ የነ መርዶክዮስን ታሪክ ነው የዘመርኩት። ስለዚህ ለምንድን ነው አሁን ይህንም ፊልም ማናረገው? ዝም ብሎ በሌላ መልኩ ከመግለጽ እያሸበሸ ወይ በሌላ መልኩ ከመዘመር ራሱ ታሪኩን ቪዲዮ ማድረግ ሙሉ ሀሳቦችን እየወሰዱ ቪዲዮ ማድረግ። እንደሱ ጀመርንና መጽሐፈ ኢዮብን ጀመረናል። አሁን በተለይ በቅርብ የሚወጣ የጠፋው ልጅ የሉቃስ 15 ታሪክ አባትና ሁለት ልጆች ታሪክን ቪዲዮ አድርገን መዝሙርም ነው፣ ፊልምም ነው። ኮስት ያደርጋል፣ ያደክማል። ትልቅ ፕሮጀክቶች ናቸው። እግዚአብሔር ረድቶን ግን አትሊስት አንዱን በቅርብ እናወጣለን። እንደሱ ነው ራእዮቼ። እነሱን አይነት አንድ አስር እግዚአብሔር ይረዳኛል አረጋለሁ። ረጅም ጊዜ እንደው በስራ በአዳዲስ ስራ ጥፍት ባልሽባቸው ጊዜያቶች ብዙ የሕይወት የግልም የቤተሰብም ብዙ ሰልፎችን አከናውነች ነው ብቅ በቴ ልጆቿን አሳድጋ ሳይኮሎጂ ተምራ፣ እንደዚህ እንደዚህ ሳይኮሎጂን እየሰራሽበት ነው? እንዴት መረጥሽ? አይ አልሰራሁበትም። ያው ስለ ሂውማን ቢሄቪየር ማጥናት ጥሩ አይደለም? ይቀላል። አሁን እኔ ከመጽሐፍ ቅዱስ ብዙ ምናምን ስለ ሰው ብዙ ስለማስብ አገልግሎት ይህንን ስለሚያነካካ ለዛ ነው እሱን ኮርስ የወሰድኩት። አልሰራሁበትም፣ ግን ለራሴ ይጠቀምበታለሁ። ይጠቅማል። ራሱ በአካል ሳገኝሽ የዘማሪ ላይ የምሰማት ቤቲ ድምፅና በአካል መታወሪበት ድምፅ በጣም ተመሳሳይ ነው። ያው ቀበጥ ማለት አለ ድምፅሽ ውስጥ። ጥቂት የምጠይቅሽ ጥያቄ እንደ መጨረሻም እንዲሆንን፣ ይቻላል የሚለውን ነገር አንቺ ታሳያለሽ። ትንሽ ልጅ ሆነሽም ብዙ ማለም ከቻልሽ፣ ብዙ መፈለግ ከቻልሽ፣ ይቻላል የሚለውን አንቺ ውስጥ ብዙ ሰው ማየት ይችላል። የቤት ልጅነትሽን ነገር ብዙ ለእግዚአብሔር እውቅና እሰጣለሁ። በእኔ እድገት ውስጥ እኔ ውስጥ የሆነውን ነገር በሙሉ አላፊነትም እውቅናም ክብርም የሚወስደው እግዚአብሔር ብቻ ነው። ቀጥሎ ግን ጠንካራ እናት አለችኝ። እሷን እግዚአብሔር በጣም ተጠቅሟል ብዬ በደንብ ነማም ነው። ጎበዝ ነች። እኛን ስታሳድግ ብዙ ዋጋ ከፍላለች። ጠንካራ ነች፣ በጣም ቆንጆ ነች፣ ዘናጭ ነች። ብዙ ከናች ማለት ነገር ከሳስቻለሁ እና በጣም የሚገርምሽ ነገር አሁን አንዳንድ ነገር ስናወራ ኮስተር ብላ በጣም ትልልቅ ቅርዶች ታውጥ ማለት እኔ የሚደክመኝን አይነት ማለት ነው። እና በጣም ጠንካራ ነች። በጣም ብዙ ነገር የምታምነውና ገና እየጀመረች ህይወት ነው የሚመስልሽ እና አይ ቲንክ አንዳንድ ጊዜ ስሳስብ በቃ የእሷ ጥንካሬ እያየሁኝ የሄድኩት ነገር ይሆን ያምን ላለሁ። እና እኔ ለነገሩ ትጋቴ መዝሙር አካባቢ ነው። በጣም እንደዚህ ማለት አይደክመኝም። ሌላ ብዙ የሚደክመኝ ነገር አለ። ስንፍል አለኝ የእግዚአብሔርን ስራ ለመስራት ምናምን ሲሆን ግን አይደክመኝም። በጣም ጉልበት አለኝ እና አይ ቲንክ ራሱ አሁን ከዚህ በኋላ በደምብ አገለግል ይመስለኛል። እውነት እውነት አሁን ውስጤ የተጠራቀመ ነገር ብዙ ነው። ፈራ ተባ እያልኩ እንዳልኩ ያ ሲዲ በሆነ አጋጣሚ ወጣ። እንዲህ እንዲህ ነገር አይደለ የሰራሁት። አሁን ኢንቴንሽናል ሆ አገለግላለሁ ጊዜ፣ አሁን ደግሞ የበለጠ ኢንቴንሽናል ሆ ጊዜንም እድሜንም ከዚህ በኋላ ያለውን ደሞ ጨምሬ አረጋለሁኝ ብዬ አምናለሁ። እና የኔ ብርታት እሱ ላይ ነው ብዙ ግን ለህይወት ጥንካሬ ግን እናቴ ምሳሌ የሆነችኝ ይመስለኛል። እግዚአብሔር እሷን ተጠቅሟል፣ ጥሩ ምሳሌ ሆና። እሺ፣ የመጨረሻ እንዲሆነን እንግዲህ ትንሣኤ ነው እንኳን አደረሳችሁም ትይልናለሽ፣ ወዳጆችሽን፣ አድናቂዎችሽን። ከዛ ደግሞ ለትንሣኤ ቀረብ ካለው መዝሙሮች ጥሩ ነው ምትይው ካለ እሱንም ትጋብዥን እና እንሰናበታለን። ለመላው ክርስቲያን ህዝቦች ኢትዮጵያውያንና ኤርትራውያን በመላው ዓለም የምትገኙ እንኳን ለጌታችን ለመድኃኒታችን ኢየሱስ ክርስቶስ የትንሳኤ በዓል በሰላም አደረሳችሁ ለማለት እወዳለሁ። በዓሉ የሰላም፣ የደስታ፣ የእግዚአብሔርን ፍቅር የምናስብበት እምንን ለማመድበት የተደረገልን ቸርነት ለሌላው በማድረግ ደግሞ አጠገባችን ላለው በማድረግ ደግሞ እግዚአብሔርን የምናከብርበት እንዲሆንልን እመኛለሁ። እናቴ እንኳን አደረሰሽ። ባለቤቴ መንግስት፣ ልጆቼ እንኳን አደረሳችሁ። እህቴ ራሄል ከነ ቤተሰቦችሽ ወንድሞቼ ሁሉ እንኳን አደረሳችሁ። እወዳችኋለሁ። እሺ፣ ቤቲ በጣም እናመሰግናለን። ዜርስጠል ይሚ አመሰግናለሁ። በጣም እንኳን አደረሰሽ። በዓሉ መልካም ይሁንልሽ ለምላችን። እሺ ቲንክ ዩ ክቡራን ተመልካቾቻችን፣ ከዘማሪት ቤተልሔም ተዘራ ጋር ቤቲ ጋር የነበረን ቆይታ ሄነን ይመስላል። በእያላችሁበት ለሁላችሁም መልካም የትንሳኤ በዓል እንመኛለን። መልካም ጊዜ።